እሱ ራሱን እንትን አርጎ እሱ እየዘፈነ እያለ በቃ ፎቶውን አስቀምጦ በእጃቸው እያታዩ ዩ ውርጌቱ ተዋረደ ይላሉ። ወንድ ልጅ ነው፣ ምን ይዋረዳል? የፈጣሪ ስጦታ ፈጣሪ እንደዚህ ማርያም በጣም የሚያሳፍር ሴት መሆንሽን። አንቺ ሴት እሱ እንትን ያለሽ የሀይሚል የሆነ ነጭ እንትን ሾርት እንትን የታየውን ፋራዎን ቆይስቲ አንድ ሰው ጭፈራ ቤት የሰው እንትን ተጠርተው ሄደዋን ሊሆን ይችላል። የሆነ ፓርቲ ተጠርተው ሊሆን ይችላል። እንደው በቃ ምድረ ገበሬዎች ናቸው እንደ የመጡት እነዚህ ወረድ ሰው ጭፈራ እየጨፈረ ከተገኘ ራታዋርደኝ ጌታዬ ማለት ነው ማርያምን

ቆይ ስራ እየሰሩ ነው። እንድታልቅ ለምን አላለቀሰችን? ቤት ቁጭ ብላ ለምን ትሄዳለች ነው እንዴ? ያልገባኝ፣ ተቃጠሏ፣ ተቃጠሏ ለምን ትዘፍናለች? መዝፈን እኮ ሰው መሀል ቁማ ነው። ዘፈነችው ከወንድ ጋር ተቃቅፋ ያዳየዋት ማለት እንዴ? ተዋረደች፣ ተዋረደች ይላሉ። አንዷ ነች ያስደሰተችኝ፣ አይሚ አነጋገርሽ ራስ ተካኪ ብለው ይላታል። ባልጠራም የእንትና የታችኛው እንትነ እናንተ ምን ያገባችሁ? እሱ ልክ ልካችሁን እየነገራችሁ ነው። የምን አጨምጫቢዎች ናችሁ እያሉ ስባባንዱ አንጀ ታሪሳ በቪዲዮ ወጣ ነው የምትናገረው። ጀግና ማርያምን እነዚህ ኮሽ ልፍልጦች ናቸው። በውስጥ በውስጥ እየሄዱ ሴትዮ ቀንሳብኝ ተሰቃየው ያገባ ነው አይደል? እንዴ፣ የኔ ፍቅር ለእኔ ነው አይደል የዘፈንከው? ብዙም እኮ የኔ ፍቅር ለእኔ ነው አይደል? አዎ በቃ አምጣት፣ ውስጥ የገባችውን አምጣት። ኧረ ብዙ አለ እኮ በሰማ የጀመርህ ልንገርሽ፣ ጉራ ከዚህ በፊት ተናግሯል። ከዚህ በፊት አለኝ ፍቅረኛ ስላለ እሷን ነው አውጥቼሻለሁ፣ አሁን ግን አይሚን አስገብቻለሁ እያላት ነው ለዛ ወደ ሳሎ የበፊቱን ፎቶ ልከሽ ይ አታስጨንቃት። እኔ አንቺ ጋ እያለው ወድቄ ነበረ አሁን ግን ተነስቻለሁ ከሀይሚጌ ጋር ሁ እያለ ነው ስለማይገባቸው፣ ቪዲዮ እንደዚህ ለ ለምን ይ ለምን ይሄን ዘፈን ዘፍን መሰለሽ? ዲጂቷ ሊሆን ይችላል ወደ እሷ የላከችው እሷን ለበቃ ልቧን ልቧን ትን እንድትል ፈልጋ ይሆናል ልጅቷ። እሱ ደግሞ ኖ አንቺ እንዲወርቅ ነበረ የፈለግሽው እኔ ግን ተነስቼ ከሀይምዬ ከጀምና ጋነኝ እሷን አትግብ ውስጥ ያለው እያለ ነው። በፊቷን ዝቅ እያደጋት ነው። እነሱ ይመስሏቸው እነሱ ቢገባቸው የውላችሁ እነሱ ቢገባል። ትናንትና ምንድን ነው ያለችው? ላይቭ ላይ ስላለ አላለችውም። ያው ከላይቭ የድሮ ፍቅረኛ የተባለው ላይቭ ላይ ትሰማለ ነው ያለችው። አይሰምታችሁ ከሆነ እኔ ለማውራት እራሱ ዙር አገብቶኛል። ሀናንዬ ያው እኮ እሷ እኮ መልስ እየሰጠች እኮ ነው። ከላይቭ እንትን አብረን እንገባለን አላላትም ላይቭ ላይ እኮ እንትን ትላለና እንትን ነው ያለችው። እና ላይቭ ላይቭ ላይ ፍቅረኛ ላሉት ነው እኮ መልስ የሰጡኝ ነው። ያው እሱ ጉዳይ እባክህ። አይ ግን እኔ የምለው አንድ ጥያቄ እዚህ ጋር አለኝ አሁን አንቺ ስሰድብኛል ነቅተሽኛል የምለው ይቺ ልጅ አልነካቻቸው አልደረሰችባቸው። ኦኬ ከፈለጉ የእሱን ቁጥር ዳይሬክት ያነጋግሩነት ፈልገኛል አትፈልገኝ አልፈልግ ካለ በቃ አለቀ።

ተናሃናል መሰለ ሀይሚዬ ይሄን ፍራንክ አንደኛ አይታችሁ ከሆነ ሀይሚዬ ጋሽዬን ሁሉ ተዋውቋል አይደል? አስተዋውቋል ማለት ነው። የዛኔ ምን አሉ መሰለች በኮመንት ወይኔ ለምንድን ነው ያስተዋወቀችው ብሎ በኮመንት እሷን ምን አለች አይተሽ ከሆነ ፍራንኩ ላይ ይሄ ነገርም አለች፣ እኔ ስላስተዋወቅኩ በቃ እኔን ጥሎን እንደዚህ ለማድረጉ ነ እንደ ቤተሰቦችን ስላስተዋወቁ ስላስተዋወቀኝ መለጅ አዎ፣ ለምን ይሄን አመጣች መሰለች? ነገ ቲቶሽ ይሄዳል አታዋረሽ ቤተሰቦችሽን አስተዋውቅሽ ስላሏ ይሄን ነገር ስራ አረገች እሷ ደግሞ እኔ በጣም ገብቶኛል። ይሄን ነገር ወደ ስራ ቀየረች። አንድ ይህ ቤት በቀደም ደግሞ የድሮዋን ፍቅረኛህን ይዘህ እያሉ ሰምታለች አለ እሷ ደግሞ ለዛ ብላ አሁን ደግሞ አለ ካንተ ፍቅረኛ ምናምን ብላ መጣች እንጂ እሱ ምንም ኑሮ አይደለም። አምጣ አሳየ ሲላት ምንም እንደሌለ ኮ ይታወቃል። እና አንቺ ቆይ አንድ ነገር ስራ ለማርዘብ ምንድን ነው ያንን እያደረገች አንተ መን እንዴ? እኔ የለም። እሱስ ከየት ይመል የሌለው፣ እነሱ ፍቅረኛ እያሉት ነው የሌለው። ይሄ እኮ አሁን እሱ እንደዚህ አሁን እሷ እንደዚህ ስትናገር

እነሱ ዝም ብለው ለማጣላት ነው እንጂ የተነሱት ሆን ብለው አሁን ሆነ ማለት አንችልም። እኛ ብዙ ሰው ስለሆነ ሰው

እነዚህ አይነቶች ለሴት ክብር የሌላቸው ናቸው። እኔ የምለው ግን እዚህ ሲባል ምንድን ነው እንደዚህ የሚያረጋቸው? እኔ እኮ ጌታ ኢየሱስ ቁፍ ነ እኔ አልገባኝም። እናንተ በሰታደን የምትወለዳችሁት እናት እንዴት ነው የምትከረብቱት? ከጠላችሁት ጠላችሁት በቃ ይዘቀዝቃሉ። ምኑን አይተው ነው የሚዘቀዝቁት?